ሰላም ጤና ይስጥልኝ ተከታዮቼ፣ እንዴት ናችሁ? ዛሬ ደግሞ ስቶቭ እንዴት ይገጠማል የሚለውን ነገር ለማየት ያክል ነው። እኛ ስቶቭ ስንገጥም በመጀመሪያ የተገጣጠመ ስቶቮችን አንገዛም፣ ምክንያቱም በወረደ እቃዎች ሊሰሩ ስለሚችሉ እኛ በመረጥናቸው አክሰሰሪዎች መገጠም አለባቸው ብለን እናምናለን። በዚህም ብዙ ከስተመሮቻችን እኛን ይመርጡናል፣ ወይም ደግሞ ጥሩ አስተያየት አለን፣ ጥሩ ስምም አለን። አድራሻችን ጋሪ ተራ ከንግድ ባንክ ጀርባ እንገኛለን። ማንኛችሁም መታችሁ የስራዎቻችንን ብታዩ ብትገዙን ደስ ይለናል። አሪፍ አሪፍ ስቶቮች አሉን፣ እንዲሁም ምጣዶችም አሉን። ኤሌክትሮኒክስ ጥገናም እናደርጋለን። አሪፍ አሪፍ ሞተር የጁስ ሞተሮች፣ የቡና መፍጫ ሞተሮች እያመጣን እንገኛለን። ስለዚህ እኛ ጋር አምጥታችሁ እቃዎቻችሁን ብታስጠግኑ ታተርፋላችሁ ብለን እናስባለን። ስለዚህ እኛን እንድትመርጡን ስንል በአክብሮት እንጠይቃለን።